ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። ይህ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ያው ዛሬ አብርሽና ሩታ በአዲስ ነገር መደናል፣ ሰርፕራይዝ አለ። መቼ ሰርፕራይዙ ድጋሚ ቀለበት እንደማታደርግላት ተስፋ አደርጋለሁ። ሶስተኛ ጊዜ ቀለበት ታደርግላት አለሁ ብዬ አላስብም፣ ውርደት እንዳይሆንብን ሲቀጥል ቁጥራችሁ ስለተመለሰ በጣም ደስ ብሎኛል። ሆን የተለመደ ነገር ማለትም ለምን በቃ አንድ ላይ ስለሆናችሁ እና ነገሮችን አሳተ እንትን ብላችሁ ይቅርታ ተባብላችሁ ዛሬ አንድ ላይ ቪዲዮ ለመስራት ከዛ በኋላ ውጥንቅር በኋላ ሁለት ምን ይሆናል ከዛ ውጥንቅር በኋላ ዛሬ አንድ ላይ ስላያችሁ በጣም ደስ ብሎኛል። እግዚአብሔር የፈቀደው ነገር ነው የሚሆነው ማለት ነው። ለምን ያው እናንተ በፊትም መጀመሪያ ውስጣችሁ ይቅርታ ከተባባላችሁ ደግሞ ያን ነገር መተው ማለት ነው። እና የእውነት ደስ ብሎኛል። ማለት ፍቅር የማይወድ ሰው ነው የሩታና የአብርሽን መስማማት የማይወደው ማለት ነው። እና በጣም ደስ ብሎኛል፣ እና በጣም ደስ ብሎኛል የእውነት ለመናገር ማለት ነገር ግን በጣም ደሱም እንዳለኝ ነገር ሁሉ ሆኖ የደበረኝም ነገር አለ። ከዚህ ሁሉ በኋላ ከዚህ ነገር ሁሉ በኋላ ያሳዘነችኝ ፍቅር ናት። ፍቅር በጣም ብዙ ነገር ተብላለች ብዙ ነገር ተዋርዳለች። አብሶ በሩታ ተሰድባለች ሩታ በጣም የሰደበቻት ይሳቅም እንደሰው በጣም እንትን ያሉባት ምናምን ማለት ነው እና ግን እነሱ ዛሬ አንድ ላይ ለሚሆኑት ነገር ፍቅርን እንደዛ መስደባቸው፣ ፍቅርን እንደዛ መርገጣቸው በጣም የሚደበር ነገር ነው። የእውነት ይደብራል። ለምን በቃ ሴትነት የሚባል ነገር አለ። በእርግጥ አንዳንድ ጊዜ ለማያልፍ ቃል የማያልፍ ነገር አትናገር ይባላል ማለት ነው እና ቀኑ ሊያልፍ ይችላል። ቀኑ ሊራሳ ይችላል። እነሱ ግን ያው ዛሬ በይቅርታ እንትን ተባሉ፣ በይቅርታ ተላልፈው፣ ፍቅር የለችም ፍቅር አሁን ጠብታለች። ቪዲዮ ሰርታ አታውቅም። እና ያን እዛኛው ላይ ይቅርታ ፍቅርን ይቅርታ ብላችኋት ያለውን ነገር ስሜቱን ተረዳርታችሁ ምናምን የበለጠ ምወር አንድ ላይ ብትመጡ ሶስታችሁ፣ ወይ ምናምን ደስ ይለኝ ነበረ ማለት ነው ለምን እሷ እኔ በጣም ብዙ ነገር ተብላለች። የሆነ በጣም ኮሜንት ላይ በጣም ብዙ ነገር ስትሰደብ ነበረ። በቃ አንቺ ያልተባለች ነገር የለም። ፍቅር በጣም አብሶ በጣም እንከፍላለች ማለት ነው፣ እና በጣም ተሰድባለች። ለምን ስድብ ግዴታ እኮ በኮሜንትም ቢሰርቧትም ስድብ ደስ የሚል ነገር ኖሮ ታያቅም። ያ ነገር በጣም ደብሮኛል ማለት ነው። እና ሲቀጥል ስለ ልብሳቸው ላውራ የሆነ ቢጃማ ነገር ይመስላል የለበሱት ልብስ ማለት ነው። አብረሽ ላይ አብሶ የሆነ አለ አይደለ? የቤት ልብስ የለበሳችሁት አውትፊት ልብስ ልብስ አለ አይደለ? የሆነ አንዳንድ ጊዜ እሑድ እሑድ ምናምን ዊኬንድን የምለብሱት ልብስ እንደዚህ አይነት ልብስ ነው የመሰለኝ ልብሱ። ሩታ ላይ ያምራል። አብረሽ ላይ ግን ምን ሞር ምንም አልሳበኝም። የሆነ የባህር ልብስ የሆነ ባህር ላይ ምናምን ሄዳችሁ የምትዝናኑበት አይነት ልብስ ነው የለበሱት ማለት ነው እና ልብሳቸው ሞር እንትን ጎልቶ አልታየኝም። የሆነ ፍዝስ አረጋቸው ነጭ ስለሆነ ነው መሰለኝ። አቶ አብርሽ የሆነ ቢጃማ የለበሰን የሚመስለው ማለት ነው። እና ያው ዛሬ ሰርፕራይዝ አለ ብሏል። ባለፈው እንደተናገሩትም ዱባይ ልንሄድ ነው ምናምን ብለው ነበረ። ከዚህም በፊት የሆነ ኢንተርቪው ላይ ሰርጋችን ዱባይ ነው ምናምን ብሏል። ያው ዱባይ ለማለት እነማንን አሽሙር መንቃት እንደሆነ ገብቶናል ማለት ነው። እዛኛው ወገን ለመብለጥ ነው። እነዛ የተግባር ሰዎች ናቸው። እነዛ ላይ ለመድረስ በጣም ብዙ ነገር ይቀራቸዋል ማለት ነው። ሲቀጥል በቃ በተቻላቸው አቅም ነገሮችን አስተካክላችሁ በአዲስ ነገር ስለመጣችሁ በቃ ደስ ብሎኛል። ለምን ፍቅራችሁ ይብዛ። ለምን ብዙ ነገር የከፈልክበት ነው። በሩታ የአንተ ስኬት ናት። የደስታህ ምንጭ ናት። ለአንተ ዋጋ የከፈለች ሴት ናት። ያን ነገር ደግሞ ማጣት በጣም ከባድ ነው። ያ ነገር ትንሽ ይከብዳል። ለምን ያው አንተም በጣም ለእሷ ዋጋ ከፍለሃል፣ ብዙ ሆነሃል እና ያ ነገር በጣም ደስ ይላል ግን ኦኤንዌስ በዚህ መሀል ያው ፍቅር ነው። ፊት ወዳችሁ ፍቅር ታውቃለህ። ድጋሚ እድል ሰተካት ወደ ህይወት ያስገባት ሰካት አለ ለካት። ቪዲዮ ስሰሩም የነበረው ምንም ስትሉ የነበረው ማለት ነው። ፍቅር በጣም አሳዘነችኝ፣ አንጀቴን ብላችሁ ማለት ነው እንደዚህ። እነሱ ለሚታረቁት ነገር ያን ሁሉ መስዋዕት መክፈሏ፣ እሱን ለማስደሰት ያላደረገችው ነገር የለም። በቃ እንዳይደብረው ብቸኝነት እንዳይሰማው ምናምን ብላ ብዙ ነገር ከፍላለች። ያለውን ነገር እያወቀች እሷም እኮ ውስጧ ውስጣቸው እንደሚታረቁ ታውቃለች። ግን ምን አለ መሰላችሁ በቃ ላብርሽ ስትል ትታን ነገሮችን ትታን የፈለጉትን ነገር ልባል እሱ የኔ የመጀመሪያ ጓደኛ ነው የልጅነት ነው ብላ ነገሮችን ትታ መባሉን ነገር ልበል ብላ ካንተ ጋር ብዙ ነገር ሆናለች ማለት ነው። ግን ሩታ ያን ነገር አላሰበችም። ሩታ ብሶ በጣም ነው የሰደበችው። ኢሳቅ ብሶ እንደዛ ነው። ግን ይሁን ተመስገን ነው። እናንተ አንድ ላይ ሆናችሁ በተቻላችሁ አቅም ደግሞ የምትውሉትን ሰዎች ብትመርጡ ጥሩ ነው። ሰው ውሎን የሚመስለው ገባችሁ አይደለም በቃ አሁን ያ ነገር አልፏል። አለ የበፊቷችሁ ህይወታችሁ ሊያስተምራችሁ ይገባል። በቃ ተውትና፣ በቃ አሁን ነገር እስኪ እናንተ ከአብርሽም ከነዳዝ ከነዳኒም ከነሜርም እራቁ። እናንተ ለራሳችሁ ለብቻችሁ ስሩ። ስትጣሉ ደበቅ አርጉት። ራሳችሁን ሚዲያ ላይ ባታወጡት ጥሩ ነው። ለምን ብዙ ትባላለች። አሁን ሩታ በጣም ብዙ ተሰርባለች። ብዙ እናቷ ተሰርባለች። ለምን ልጅ ባጠፋው ቤተሰብ የሚረገጠው ልጅ ነው አደለ? ሶሻል ሚዲያ ላይ መጥተው ያ ነገር ጥሩ አይደለም። እና ያን ነገር አስተያየት ሊሰጥበት ፈልጋሉ ሊሄድበት ይፈልጋል የምናየው ነገር ይሆናል እና ያ ነገር ትንሽ ደብሮኛል ማለት ነው። ለምን በቃ ጓደኞቻችሁን መምረጥ አለባችሁ። ውላችሁ መምረጥ አለባችሁ። ሰው ውሎን የሚመስለው ሰው፣ አስተዳደጉን የሚመስለው ሰው። በቃ አንተ የምትውልበትን ሰው ነው የምትርሰው። ለዚህም ደግሞ ፍቅር በጣም አሳዘነችኝ። እነሱ ተመልሰው አንድ ላይ ለሚሆኑ ያ ነገር ባይፈጠር በጣም ደስ ይለኝ ነበረ በተሻላቸው አቅም ፍቅራቸውንም ስለተመለሰ በጣም ደስ ብሎኛል። ድራማ መጨረሻ ላይ ስለተጠናቀቀ በጣም ደስ ብሎኛል። ፍቅራቸው አንድ ላይ ስለሆነ በጣም ደስ ብሎኛል። ሰርፕራይዙን እንጠብቃለን። ማታ በምን አይነት ሰርፕራይዝ እንደምንመጡ አናውቅም። ያው አዲስ ሰርፕራይዝ አለ ማታ ጠብቁ የተባለ ነው። ያው በአዲስ ነገር እንደሚመጡ ተስፋ አደርጋለሁ። ማለት ለምን ከብዙ ጊዜ በኋላ ነው ከሩታ ጋር እና ከአብርሽ ጋር ቪዲዮ በቃ በድብድብ፣ በጭቅጭቅ እንዲሆኑ እንዲሆኑ ነው እና ለራሳቸውም ጊዜ መስጠት ስላለባቸው መሰለኝ ሰሞኑንም አልመጡም። ኤንዊስ ያ ነገር አልፎ ፍቅርና የመሰለ ነገር የለም መቶን የመሰለ ነገር የለም። ሩታም ከካናዳ ሰርዛለች ጉዞን ለአብሪሽ ስትል እና ኦልሬዲ ወይ ሰርፕራይዝ የተባለው ቲኬት ቆርጦ ሊመጡች ይሁን ምን ይሁን አላውቅም። ለምን ባለፈው ሩታ ሰርፕራይዝ አለ እንትን ብላለች። ዱባይ ነው ቀለበት ሰርጋችን ማድረግ የምንፈልገው ምናምን ብላለች፣ እና ኦልሬዲ እናንተ ቀለበት አስራችኋል፣ ሰርግ ነው የሚቀራችሁ እንጂ ማለት ለምን ሰው አንድ ቤት ውስጥ እየኖረ አብራችሁ ተጋብታችኋል፣ ካፍታችኋል፣ ከአንዴም ሁለቴ ቀለበት አርግቶልሻል። አሁን ላይ ደግሞ እኛን አትፎግሩንም፣ ሶስተኛ ጊዜ ቀለበት አርግቶልናለች ብላችሁ ማለት ነው። እና ኤኒዌይስ ይሄ ቪዲዮ ከተመቻችሁ ባይ